እስከዛሬ ግን በሌላ ዲዛይን ነበር የተሰራ የነበረው። አሁን ደግሞ በዚህ መልክ ይችላለሁ እላቸዋለ። በአረንጓዴ፣ ቢጫ፣ ቀይ ነው የሚሰራው። እና የሚያስፈልገን ክሮሽ ነው ይሄ ማለት ነው፣ ለመትን ዳንቴል የምንሰራበት ከዚህ ቅድስ ያለች ማለት ነው። እና መቀስ ያስፈልገናል የሚንቋጥበት። ከዚያ በኋላ ክሮች ናቸው የሚያስፈልገን። ክሮች ደግሞ የእናንተ ምርጫ ነው። ግዳይታ በአረንጓዴ፣ ቢጫ፣ ቀይ ያደለ ደስ ባላችሁ ከዛ መስራት ትችላላችሁ። እኔ ከዚህ ከጎኑ በስፋት ባለው ስፋቱ ማለት ነው ከዚህ ከስፋቱ ሀያ አምስት ሀያ አምስት ላይ አደረግኩት። መረቡ አለ አይደለም ትልቅ አለ ትንሽ አለ ማለት ነው እኔ ትልቅ መረብ ነው እና እናንተ ደግሞ ትንሽ ሊሆን ይችላል። በኩል በኩል ተቆጥርታላችሁ። ከመጀመራችሁ በፊት ቁጠሩት ከዛ ቁጥራችሁ ለሶስትም ማደረጋችሁ ለአራትም ማደረጋችሁ እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ይህ ለአራት ነው ያደረጉት፣ በዚህ በኩል በሁሉ ለአራት ነው ያደረጉት። ቁመቱ ደግሞ አጠር ያለ ስለሆነ አስራ ዘጠኝ አስራ ዘጠኝ ያደረጉት ቁመቱ ማለት ነው። እኩል እንደሆነ ቁመቱ እንደዚህ፣ እና አግድመቱ ደግሞ ሰፊ ነው እንደምታዩት እና ስለዚህ መጀመሪያ መቅጠር አለባችሁ። ብላቸዋለች ሽዶች አሁን እንዴት እንደምንሰራ ላሳያችሁ። ይችን ከራችን ከስር እንይዛታለን፣ ከዚህ ከስር እንይዛታለን። እንደዚች አድርገን ማለት ነው ከዛችን ቅልስ ያለችዋል እናስገባለን ወደ ውስጥ። በነገራችን ላይ አንዳንድ እንዳትረሱ አንዳንድ ውቀት ባለባችሁ ከታችን ከላይም የምትቀጣጥሉበት ማለት ነው። ከጎንና ና ከጎን የምትቀጥሉበት ነው። ከዚህ ደግሞ ወፍላውን ወይም ጭራውን የምታደርጉበት ነው። ከላይ ግን ክደሉት፣ ሁሉንም አራቱንም ከላይ ክደሉት። እና ያኔ ከላይ የምታደርጉበት ነገር የለም፣ የምትፈርሹበት ነው። ከላይ ያለው ማለት ነው ነችን ትንስ ያለችውን አስገባታለሁ በቀደደ ከዛ እጥፍ አድርጌ እመዘዋለሁ። አንድ ጊዜ እንደዚህ ሄደች ይመስላል ያለችው ከዛችን ወደ ላይ አመጣታለሁ አፋን

እዚህ ማለት ነው። ይሄ ክሩ እንደምታውቁት ነው። ከዛ በዚህ በቀዳዳቱ በአንድ እጅ ይዝና ቀጥ አርጌ ይዝና በዚህ ጭኛቱ እንደዚህ እየመዘዝኩ አመጣዋለሁ። እንደዚህ ለማድረቅ በቃ መሄድ ነው። ታያቸው ያቸዋሉ አስባለሁ። ስለዚህ መጨረሻ ላይ ቁርጥ እናደርጋችኋለን። ቻናሌን ላይክ ሰብስክራይብ እያደረጋችሁ አሳልፉ እንችላለ። ቀጣይ ደግሞ በአበባ ስራ መጣላችኋለሁ ማለት ነው። ከዛም በኋላ ለዚች እናደርግና አሁን እንሄዳለን።

ነገሮች ላይ ይሄ ታዝዥ ነው። ሳውዳ ያላችሁ ማዘዝ ትችላላችሁ። ታጠ- ይኖራችኋለ። ጠለባት ነው ማዘዝ ትችላላችሁ። ሳውዳ ያላችሁ እና ሳውዶዎች ዘዙን በከረን በፈለጋችሁት ማለት ነው። እስከዛሬ በሰማያዊ ና በነጭ ነበረ እንደምታዘዘው አሁን ደሞ በአረንጓዴ፣ ቢጫ፣ ቀይ ሁናል ማለት ነው ብላችሁ